እንግዲህ ቤተሰቦቼ እንዴት አመሻችሁ? የፋሲካን ዶሮ የትንሳኤን ዶሮ እየሰራ ነው። እዚህ ጋ አጥቤ አዘጋጅቼ የመጣሁት ሁለት ዶሮ አለኝ ማለት ነው። በርበሬን እንደዚህ እያሸሁት ነው ማለት ነው። በዓል እንዴት ነው እናንተ ጋ? አዲካም እንዴት ነው? ምን ይመስላል? እዚህ ጋ ደግሞ አዲጫ አለኝ ማለት ነው። ለጥቅም ውይ ያቃጠለ ድስቱ ማለት ነው። እሱም እየታሸነው ገና ነው። ማታ እየሰራን ነው፣ እንደ ኢትዮጵያ ኢትዮጵያን እያስታወስን ነው ማለት ነው። እናንተ እንዴት እዟችኋል? በዓል እንዴት ነው? ምን ይመስላል? ከእኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። አለ ሁላችሁ ስደት ላይም ቢሆን በትንሹ በስሱ እንደዚህ በዓልን እያከበርን እንገኛለን። ዶሮ እየሰራን ነው፣ ኢትዮጵያ እስከምንገባ ድረስ አሁን ዶሮ እንጨምራለሁ ማለት ነው። በቆታል ድብን ያለ ዶሮ፣ ቆንጆ ዶሮ ነው። ስልሶ ማለት ነው። ዶሮ እንጨምራለሁ፣ አብረን እናሻታለን። ዶሮ እኔ እዚ ሀገር ዶሮ ደግሞ ብዙ አብስሉ የሚያይለ ምክንያቱም ፍሪጅ ውስጥ ስለሚቆይ በረዶ ቤት ብዙ ማቆየት አይጠበቅብንም፣ ሰዓትም አይፈጅም። ፈረሰኛው ይሁን አስራ ሁለት ልቁጠር ላቸው ነ አስራ ሁለት ልቁጠር ሁለት ዶሮ ስለሆነ ሁለት ፈረሰኛ ነው። እዚህ ጋግር አለ አጭሬ ነው ምናምን ይባላል። ይህም ተመሳሳይ ነው። እዚህ ጋ መላላጫ አለ ማለት ነው። በጨው እና በሌሙ ስለቆየች ሱፍ መስላለች። እዚህ ጋ መላላጫ አለ። እዚህ ጋ ደግሞ የፈረሰኛው ግንጥል አለ። እዚህ ጋ ደግሞ አሁንም ማጨፍ ተመሳሳይ ሁለት ዶሮ ነው ብያችኋለውን። እግር አለ ማለት ነው። በስሱ እንግዲህ እንደዚህ ትንሳኤንን በዓል ዶሮ እየሰራን ነው ማለት ነው። ነገም እንደ እግዚአብሔር ፈቃድ ቀርጽላችኋለሁ ቪዲዮ እየበላን ማለት ነው። እኔ ላይፍ መግባብ ብችል ላይፍ ገብቼ ነው ማብራት የምችል የምፈልገው። እስኪ ከቻልኩ አሁን መልሽ ገባለው። ነገም ቢሆን ችግር የለውም ማለት ነው። ዶሯችን ዶሮችን ትመስላለች። እንደዚህ ታጥባ ተውባ ለዚህ ደርሳለች ማለት ነው። ስለዚህ እንደዚህ እናሻለን እናሻዋለን። በነገራችን ላይ በረዶ ቤት እንደውም፣ ይሄ በረዶ ቤት የቆየ አይደለም እኛም ሰዓት ስለሌለኝ ወዲያው እንደታረገች ነው ያመጣሁት። በረዶ ቤት ዞሮ ዞሮ ምንድነው አይችልም፣ እንደ ኢትዮጵያ አይደለም፣ የዚህ ሀገር ዶሮ ማለት ነው። እና እንደዚህ በጣም ከበሰለላችሁ በኋላ ስልሶ፣ በጣም በስሎ ምናምን ካልሆነው መጨመር ዶሯን አታገኛትም ማለት ነው። እኔም ቆይቻለሁ፣ ከጣርኩት ሽንኩርቱ ብስል ብሎልኛል። እንደዚህ ያረኩኝ አበስላት አለው ማለት ነው። ዶሮ አደርሳ እንቁላል አረጌ ደግሞ ጨርሻ ላይ አሳያችኋለሁኝ ማለት ነው። አሁን እየሰራን ያለነው ያለ ነው፣ የቅዳሜ ማታ ነው። ቪዲዮ መቼ እንደሚለቀቅ አይታወቅም ግን ደግሞ በስሱም ቢሆን አይታትታል ይ ተስፋ አደርጋለሁኝ። ውድ ቤተሰቦቼ እናንተም እነ ኮሜንት እና ሼር ሰብስክራይብ አድርጎ አበረታት ሚንጭ ዩቱብ ላይ እኮ አዲስ ነኝ እና ኮሜንት ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ይህን ይመስላል። እንደ እግዚአብሔር ፈቃድ ግን ቀጣይ ፋሲካን ኢትዮጵያ ገብተን ኢትዮጵያ ከቤተሰብ ጋር ለማክበር ያብቃኝ እያልኩኝ ነው። እናንተም በጸሎታችሁ አስቡኝ ማለት ነው። ይህን ይመስላል። የቅዳሚ ሹር እኛማ ጾመን አይደለም እንደናንተ ጾመን ምናምን አይደለም። ግን ደግሞ በዓሉን ትንሳኤን እያሰብን እነዋል ብለን ነው እንጂ ጾመን አይደለም። ስለዚህ አንድ ቀን እንጾማለን ከጾማችሁት እና ተቆረባችሁት ያደባልቀን። እና እንደዛ አላችኋለሁ። ያለን ቆይታ ይሄን ይመስላል። በሰሱ ትንሽ ላስገባላችሁ ብዬ ነው እንጂ ላይፍ ገብቼ፣ መጀመሪያ ላይ ላይፍ ገብቼ እያሸሁኝ ምንድነው እየገነጠልኩኝ ዶሮዋን፣ ወይ ድስት ውስጥ ያቃጥላል አሳይቻችሁት ነበረ፣ ግን የት እንደገባ አላወቅኩትም። እውነቴን ነው የምላችሁ። ድንች ይገባበታል። ግን ካሮትና ስጋው ሽንኩርት አለው፣ ነጭ ሽንኩርት አለው እና ድንች ይገባበታል። ውሃ ይከለስበታል። ይህንንም አሳያችኋለሁ መጨረሻ ላይ ማለት ነው። እንደዚህ ይመስላል እንግዲህ ነገ በዓልን ለማክበር ዝግጅት ላይ ነን። እናንተም በስደት ዓለም ያላችሁ ልጆች በእርቱና በትንሹም ቢሆን በዓልን እንደዚህ እያሰባችሁ ደስተኛ መሆን ያለባችሁ እግዚአብሔር ይመስገን ስለ ሁሉም እያልን እንደዚህ ከፈት እያረኩኝ አሻታለሁ ማለት ነው። ዶሮን ታስገባው በኋላ እንደምንታቁት ሽንኩርቱና በርበሬው በጣም በስሏል። በርበሬውም ታሽቷል እንዳያቃጥል ለረጅም ሰዓት ሊታሻው ማለት ነው። እንቁላሉን ጨምሬ ሁሉንም ጨርሼ ደግሞ መጨረሻውን አሳያችኋለሁ ምን ላይ እስከዛ አሁን እዚህ ላይ ቪዲዮን አቋርጠዋለሁ ማለት ነው። ምክንያቱም በጣም ይረዝማል። እኔ ግን ላይፍ ነበር መግባት የፈለግኩትኝ ላይፉን ደግሞ ገብቼ ነበር ግን አልቻልኩበትም። እንዴት በጣም አስቸግሮኛል። ለዛን የወጣሁትኝ ቢሆንም በዚህ በስሱ ቀርጬ ላችኋለሁኝ። እንገናኛለን ማለት ነው። ፊቴ ላሳያችሁ። እንዴ ገኒ ነኝ። ቪዲዮውን አዙሬ ነበረ ዶሯን ብቻ የቀረጽኩላችሁ ማለት ነው። እኔም ደግሞ ልታያችሁ ብዬ ነው፣ ሰላም ንበላችሁ ብዬ ነው። ስለዚህ ገባላችኋ አለው። ጓደኛዬም አለች። ጓደኛዬ እህቴ ሁሉ ነገሬ ናት። አብረን ነው ዛሬ ከሷ ጋር በዓልን የዋለው ማለት ነው። ሰላም እያለቻችሁ ነው። በቃ ተመልሰን እንመጣለን መጨረሻ ላይ ዶሮ ምን ላይ እንደደረሰ ሁሉንም ነገር ጨርሰን እናሳያችኋለን። ነገም ደግሞ ፏን እንላለን አብረን። እስከዛው ግን እዚህ ላይ እሰናበታችኋለሁ ማለት ነው። ቻለው ማለት ነው። ተመልሼ የመጣሁት ደግሞ እንቁላል እያራኩኝ ዶሮ ደርሷል። አጠፋው ነው። ግን ከማጥፋቴ በፊት ዶሮ ቅቤው፣ ሁሉ ነገር ተጨምሮ ተጠማቋል ማለት ነው። እንዴት እንደሚያምር ለዚህ በይሆቴኔ ስደት እጄን ታጠፍ በስደት ላይ ሆኜ እንደ ዛሬው ተደስቼ አላቅም ማለት ነው። በኢየሱስ ስም እንቁላለው እንቁላሉን አስገባለሁ ማለት ነው። እንደዚህ ሰንጠቅ ያራኮይም እንቁላሎች ላቅ ብሎ አልገባ ምና ጠደታት ለመግባት እንደዚህ አስገባለሁ ማለት ነው። ግን ሰንጠቅ ሰንጠቅ ማረገው ወጡ እንዲገባ እና እንዲይዝ ነው ማለት ነው። ብዙ ልጆች ታውቃላችሁ ዶሮ መስራት እንቁላል ቀቅሎ መጨመር አዲስ አይደለም፣ ግን እኔ የሰራሁትን የኔን የበዓል ሙያ እንድታወት ብዬ ነው እንጂ ለእናንተ አዲስ እንዳልሆነ አውቃለሁ ማለት ነው። እንደዚህ ሰንጠ ሰንጠ ቅያራኩኝ ዶሬ በዚህ መልኩ ተጠናቃለች። እናንተስ ድካም እንዴት ነው? እዚህ ማ ቀላልው ለመስራት እንደውም ኢትዮጵያ ላይ በጣም ይከብዳልና፣ እና ቢከብድም ባይከብድም ደግሞ በዓል ሲመጣ ይክን ሳይል በዓል። ዛሬ ለመጀመሪያ ጊዜ ነው ሳውዲ ከመጣም ከጓደኞቼ ጋር በአንሳ ከብር። እውነት ለመናገር በጣም ደስ ብሎኛል። ጓደኞቼ፣ ቤተሰቦቼ፣ የዩቲዩብ ቤተሰቦቼ ሰብስክራይብ፣ ኮሜንት፣ ላይክ እያረጋችሁ አበረታቱ። ሰብስክራይብ እያረጋችሁ አይደለም ማለት ነው ለመጀመሪያ ጊዜ ነው እንደዚህ በዓልን ሳሳልፍ። እንደዚህ ዶሮ አገባች ሳጥኑ አሁን አጠፋለሁ ማለት ነው። በጣም ቆንጆ የሚያምር ወጥ ነው። ነገ ደግሞ አብረን ስንበላለን። እንደዚህ ባማረ መልኩ እናንተም ትሰራላችሁ፣ እንደሰራችሁም ተስፋ አደረጋለሁ። ምንም ጥርጥር የለውም ደግሞ ሰርታችኋል ማለት ነው። ውዶቼ ቤተሰቦች በዚህ መልኩ ተጠናቀቀ የዶሮ ወጥ ማለት ነው። እግዚአብሔር ይመስገን ሰርተን ጨርሰናል። እሳቱንም አጠፋለታለሁኝ እንደዚህ አድርጌ ለነገ ይቀመጣል። እዚህ ጋ ደግሞ ቅቅል በጥኝት በካሮት ሰርቻለሁኝ ማለት ነው። ይህም ነገር የሚበላው እዚህ ጋ ደግሞ አሁን እራት ሰርቻለሁኝ፣ ጥብስ ነው እና እንሞክረው ብለን እንቅማ በጾም ተባላላችሁ ወይ እንዳትሉን፣ እኛ ደግሞ ያለነው ሳውዲ ነው ማለት ነው። ለዛ ነው በስደት ነው በአለን የምናከብረው። ሆኖም ደግሞ ደስተኛ ነን፣ እግዚአብሔር ይመስገን። ምክንያቱም ሁሉም ጊዜ አለው አይደለ እህቶቼ? ስለዚህ እንዳይከፋን መጽናኛ ነው እንጂ ያው ከቤተሰብ ጋር ሲሆን ነው ደስ የሚለው። ግን ሆኖም እግዚአብሔር ይመስገን አለን። ቆይታ ይሄን ይመስላል። የዶሮ አሰራር ይሄን ይመስል ነበረ። ላይፍም ገብቼ ነበረ። ላይፉም ደግሞ በጣም አስቸግሮኛል አላወቅኩትም ማለት ነው። ለመጀመሪያ ጊዜ ነበረ። ስለዚህ ቀጣይ ላይፍ እገባላችኋለሁ ማለት ነው። እመጣላችኋለሁኝ ነገ ደግሞ ስለምመለስም፣ እዚህ ላይ ለዛሬው ቪዲዮ ይህን ይመስላል። አቻርሳን ብቱልኝ።